በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ብፅዕት ሰማዕት አርሴማ ቅድስት፣ የክርስቶስ የጸጋው ማደሪያ በውስጧ የእምነት ኪዳን ጽላት ያለባት በልቧ የአሥሩ ቃላት ሕጎች የተጻፉባት እናታችን አርሴማ ቅድስት የሰማይ መላእክት ስለ መከራዋና የሥቃዩዋ ብዛት እህታችን ይሏታል። ትውልድ ሁሉ ደግሞ ያደንቋታል። በቅዱሳን ሰማዕት ማኅበርና በገነት በሮች ትመሰገናለች። በቅድስና ሥራዋ የሕይወትን ፍሬ በደሟ መንግሥተ ሰማያትን ተቀዳጅታለች። በእጆቿ የገነት የዛፍ ፍሬ የያዘች በውስጧ የበረታች፣ የቀናች፣ የሃይማኖትን ስር የተከለች እናታችን አርሴማ ቅድስት የሰማያትን ሀብት ዘወትር ትገዛለች። በገመድ ወገቧን ትታጠቃለች። በሚጣፍጥ ቃል፣ በመልካም አንደበት ዘወትር ትዘምራለች። ለተራቡት እንጀራን በመስጠት ትመግባለች። ነጭና በፍታ ልብስ እየፈተለች የተራቆተታ ለብሳለች ካንደበቷ የመንፈስ ቅዱስ ኃይል አለ። በላዩም የመልካም ሴት ውበትን እንደሚያሳምር ያለ የጸጋ ብርሃን ለብሳለች። እናታችን አርሴማ ቅድስት የስንፍናን እንጀራ የጥርጥርን መጠጥ አልጠጣችም። የማይቀሟትን በጎድልን መረጠች ብሎ ጌታችን ኢየሱስ ክርስቶስ እንደ መሰከርላት እንደ ማርያም ሰማዕቷ እናታችን ቅድስት አርሴማ፣ ክርስቲያኖች በሰማዕትነት ደማቸው በሚፈስበት፣ አንገታቸው በሚቀላበት፣ ለአናብስት በሚጣሉበት፣ አላውያን ነገሥታት በክርስቲያኖች ላይ ግፍ በሚፈጽሙበት በመከራ ዘመን የተገኘች ሰማዕት እናታችን ናት። የብፅዕት ሰማዕት ቅድስት ታርሴማ አባቷ ክብሯን ከሆኑ ከሃያላን ነገሥታት ወገን የሆነ ቴዎድሮስ ይባላል። እናቷ ከቤተ ክርስቲያን ሹማምንት ከጳጳሳት ወገን የሆነች አትናስያ ትባላለች። እነርሱም እግዚአብሔርን የሚፈሩ በጾምና በጸሎት በምጽዋት በስግደት የጸኑ ደጋጎች ነበሩ። ነገር ግን ልጅ አልነበራቸውም። መልካም ፍሬ የሆነ ልጅ ይሰጣቸው ዘንድ ዘወትር ወደ እግዚአብሔር ያዝኑ፣ ያለቅሱ፣ ይጸልዩ ነበር። ለቅድስታና ለሣራ ለኤልሳቤት የተለመነ ጌታ የእነርሱንም ጸሎት ሰምቶ እግዚአብሔር የልባቸውን ብርታት ባየ ጊዜ መልኳ እጅግ ያማረች ልጅ ሰጣቸው። ይቺውም ቅድስት ብፅዕት አርሴማ እናታችን ናት። ወላጆቿ በቤታቸው እስከ ሦስት ዓመት ድረስ አሳደጓት። ሦስት ዓመት ሲሞላት አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በተሰራች ገዳም ታገለግል ዘንድ ሰጧት። ከአስራ ሁለት ዓመትም በኋላ አባቷና እናቷ ከካህን ወገን ሊያጋቧት ወደዱ። እናታችን ቅድስት አርሴማ ግን